አሰላሙ አለይኩም ወረህመቱላህ ወበረካቱ እንዴት ናችሁ? ሰላም ናችሁ ሆይ? የዛሬው ህልማችን ደግሞ በህልም አዞን ማለም የሚሰጠውን ፍቺ ነው። የአብዛኞቻችሁ ጥያቄ ነው፣ አዞ ምንድን ነው ፍቺ የሚለው ዛሬ እናያለን። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር እያደረጋችሁ ደግሞ ተከታተሉ። እስኪ አዞ ምንድን ነው እ አዞን ካለማችሁ ምን ፍቺ ይሰጣል? አዞን በህልም ውስጥ ማየት ህልም አላሚው በመጪው ጊዜ ውስጥ የሚያጋጥመቱን መጥፎ ክስተቶች ያሳያል። ይህም ፍትሃዊ ባልሆኑ ገዢ መጨቆን በተጨማሪም መግንትን ማለት መበደልን ያሳያል ማለት ነው። አዞ በህልም ሲያጠቃችሁ በህልም ከተመለከታችሁ እና ከአዞ ማምለጥ ካልቻላችሁ ይህ በመጪው ቀናት ውስጥ ትቆጣጠሩት የምትችሉትን ሐዘንና የጭንቀት ሁኔታ አመላካች ነው። ግን ትቆጣጠሩታላችሁ ማለት ነው። ምክንያቱም ጓደኛችሁ ወይም ደግሞ የእናንተ አባል መጋለጥ ይሆናል ወይም ደግሞ በቤተሰብ ወደ ሞት ሊያደርስ የሚችል ከባድ የጤና ችግር ሊያጋጥማችሁ ይችላል። ለምሳሌ አዞ በህልም ሲነክሳችሁ ወይም ሲያጠቃችሁ በህልም ከተመለከታችሁ ከቤተሰብ አባል በጣም በጠና ሊታመም ይችላል። ወይም ደግሞ እናንተ ከጊዜ በኋላ የምታስወግዱትን ጭንቀት ሊያጋጥሞች ይችላል። ግን ጭንቀቱ ይወገዳል ማለት ነው። አዞን በህልም ውስጥ ማየት ማለት ጓደኞችን ወይም ደግሞ የቅርብ ሰዎችን ማታለል ማለት ነው እና ለህልም አላሚው ያላቸውን ጥላቻ ያመላክታል። በቅርብ ሰዎች እናንተ እንደምትታለሉ ነው፣ እናንተ ሳትሆኑ አታላዮች። አዞን በህልም ካያችሁ በቅርብ ሰው፣ በቅርብ ጓደኛ እንደምትታለሉ፣ እነዚህ የሚያታልሏቸው ሰዎች ደግሞ አላሚውን እንደሚጠሉት ወይም ጥላቻ እንዳለባቸው ይገልጻል ማለት ነው እሺ። አንድ ትልቅ አዞ በጣም ትልቅ አዞን በህልም ካለማችሁ በዚች ዓለም ተድላ እንደተጠመዳችሁ በስህተት መንገድ ላይ እንደምትጓዙ ምልክት ነው። በፈጣሪያችሁ ላይ ባደረጋችሁት ቸልተኝነት ተጠምዳችሁ ቸላ እያላችሁ ፈጣሪያችሁን ችላ ሃይማኖታዊ ነገርም ችላ ስለምትሉ ከዚህ ነገር እንድትጠነቀቁ የዓለምን እንዳትወዱ ወደ ፈጣሪያቸው እንድትመለሱ የሚናገረ ህልም ነው። ንስሐ ማድረግ ተውበት ማድረግ እንዳለባችሁ የሚናገር ህልም ነው። ይህን አለም ብቻ መውደድ ብዙ ነገሮች ትኩረታቸው ይህ ዓለም ላይ ብቻ ሃይማኖታዊ ወይም ፈጣሪያቸውን መርሳት እንደማለት ነው። እሺ፣ አዞን በህልም ያየ ሁሉ ሌላኛው ፈቺ ደግሞ ምን ብሏል? አዞን በህልም ያየ ሁሉ ይሄ በፖሊስ መኮንን እንደሚሳደድ ወይም ደግሞ በፖሊስ ኃላፊዎች እንደሚሳደድ እና በህይወት ውስጥ ታላቅ ፊትዊነት እንደሚደርስበት የሚያሳይ መረጃ ነው ወይም ደግሞ የሚገልጽ ህልም ነው። አንድ ሰው አንድ ወንድ ለምሳሌ በህልሙ አዞን ከተመለከተ ምንም በቃ በትክክለኛ በፍርድ እኮ አይደለም፣ በትክክለኛ ባልሆነ መንገድ ፖሊሶች እንደሚፈልጉት እንደሚያሳድዱት እና ይሄ ፍትሃዊ ትክክል ያልሆነ ነገር እየተደረገበት እንደሆነ የሚገልጽ ወይም ሊደረግበት እንደሆነ የሚገልጽ ህልም ነው ማለት ነው። እሺ አዞ ማንኛውንም ሰው ሲነድፍ ወይም ደግሞ ሲነቅሳቸው በህልም ማየት የበሽታ መባባስና የመሞቻን መቃረብን ያሳያል ማለት ነው። ይሄ ፈጣሪ ነው የሚያውቀው፣ ግን እንደ ህልም አዞ በህልም ሲነቅሳችሁ ካለማችሁ፣ በሽታ ካለባችሁ፣ መምተኛ ከሆናችሁ የበሽታ መባባስንና ምናልባት ደግሞ የሞት መቃረብንም ሊያስጠነቅቅ ይችላል ማለት ነው። አንድ ሰው በህልም ውስጥ አንድ ትልቅ አዞ ሲመለከት ይህ በህይወት ውስጥ ምንም አይነት መልካም ምኞት የማይመኝና ሁልጊዜ እሱን ለመጉዳት የሚፈልግ ሰው በዙሪያው እንዳለ ወይም አጠገቡ እንዳለ ያመላክታል ማለት ነው። ለአላሚው መልካም የማይመኝ እሱን መጉዳት የሚፈልግ መጥፎ ሰው በጎርከሩ ዙሪያው አለ ማለት ነው። አዞን በህልም ትልቅ አዞን ስትመለከቱ ካያችሁ በህልማችሁ እሺ አንድ ሰው አዞን በምድር ላይ ማየት እንግዲህ መሬት ላይ ሆኖ በህልም አዞ ውሃ ውስጥ ነው በአብዛኛው የሚታይ ግን ወጥቶ ምድር ላይ መሬት ላይ ሆኖ ማለም አላሚው ተቃዋሚውንና ጠላቱን በእውነቱ ለማሸነፍ ያለውን ችሎታ ያመላክታል። አዞ ከውሃ ወጥቶ መሬት ላይ ወይም ምድር ላይ ካለማችሁ፣ እናንተ አላሚዎች ተቃዋሚያችሁን፣ ጠላታችሁን በእውነትም ማሸነፍ እንደምትችሉ የሚናገር ህልም ነው። አቅሙ አላችሁ ማለት ነው። እሺ እዚህ ህልም ላይ የሚገርማችሁ አራት፣ አምስት ፈቾች የተለያየ ፍቺ ፈተዋል ማለት ነው። የሁሉንም ፍቺ ስም አይጋዝም ሲጀመር መግለጽ ስለማልችል ነው እሺ። ሌላው ህልም ፈቺ ደግሞ አዞን በህልም ማየት ባለ ረአዩ በህይወት ውስጥ ብዙ ኃጢአቶችንና መጥፎ አጋጣሚዎችን እንደሰራና ከእውነት መንገድ የራቀ እንደሆነ አመላካች ነው ብለው ፈተውታል ማለት ነው። አዞዎችን በህልም ማየት፣ እንዲህ በርከት ያሉ አዞዎችን በህልም ማየት ህልም አላሚውየሚቆጣጠረውን ነው የጭንቀትና የጭንቀት በጭንቀት እንደተ ህልም አላሚው በጭንቀት እንደተወጠረ ወይም ጭንቀት እየተቆጣጠረው እንደሆነ ያመላክታል። ይሄም ደግሞ መጪው ጊዜ አስቸጋሪ የገንዘብ ቀውስ ያጋጥመዋል ማለት ነው። አዞን በህልምም አለ አዞ ወደ ውሃ ውስጥ ሲጎትታችሁ በህልም ካያችሁ ይሄ የሚያመላክተው በመብታችሁ ላይ በእናንተ መብት ላይ የሆነ የበላይ አካል እየጨቆናችሁ ወይም የሆነ ትንሽ ከፍ ያለ ስራ ያለው ወይም ከእናንተ የሚበልጥ ስራ ያለው እናንተን ተጽዕኖ እያሳደረባችሁ እንደሆነ የሚገልጽ ህልም ነው። ጭቆና እየተደረገባችሁ ነው። ይሄም ደግሞ ጥላቻና ንዴት ውስጣችሁን በቃ ብስጭት ይሰማዋል ማለት ነው። እንግዲህ እሺ፣ አንድ ሰው በህልሙ ከአዞ ስግ የአዞን ስጋ ቅድም ያለው አዞ ወደ ውሃ ውስጥ እየጎትታችሁ ከሆነ በህልም ካለማችሁ ማለት ነው በሆነ ከምንም በትንሽ ነገር አሱ በሚበልጣችሁ ሰው እየተጨቆናችሁ፣ በአላፊዎች እየተጨቆናችሁ፣ በአሰሪዎች እየተጨቆናችሁ እንደሆነ ያመላክታል ማለት ነው። ሌላው ደግሞ አሁን አዞ የአዞ ስጋ እየበላችሁ በህልም ካያችሁ ደግሞ የሚያሳየው በቀጣዩ ቀናት ብዙ ገንዘብ እንደምታገኙ ያመላክታል። የአዞን ስጋ መመገብ ብዙ ገንዘብ ማግኘትን ያመላክታል ማለት ነው። ያላገባች ሴት ደግሞ አዞን ስትመለከት ፍቹ ምን እንደሆነ እንመልከት። ሳይንቲስቶች ወይም ህልም ፈቾች ያላገባች ሴት አዞን በህልሟ ስትመለከት የውርደትና የቅሌት ምልክት ነው፣ ወይም ደግሞ በጥልቅ መታመምን ወይም ደግሞ በምትወደው ሰው መከዳት እንደሆነ ያመላክታል ላላገባች ሴት ማለት ነው። ይቹ ያላገባች ሴት የሞተን አዞ ካየች ይሄ ፍቺ በህይወቷ የምትሰቃይበትን መጥፎ ስነልቦናዊ ሁኔታና የጭንቀት የሐዘንና የመንፈስ መረበሽ እንዳለው ውስጧ በቃ በዲፕሬሽን በጭንቀት፣ በመጥፎ ስሜት እየተሰቃየች እንደሆነ ያመላክታል። አዞ በህልም የሞታ አዞ በህልም ከተመለከተች በጭንቀት እየተሰቃየች ነው፣ ያላገባች ሴት ማለት ነው። አንዲት ያላገባች ሴት አዞ በህልም ሲበላት ሊወላት ሲሞክር በህልም ካየች ነገር ግን ምንም ጉዳት ሳይደርስባት ከሱ ማምለጥ ከቻለች ይህ ፍች የሚሆነው በህይወቷ ውስጥ ሙሰኞችን እንደምትርቅና ከእነሱ ጋር በመንገድ ላይ በእነሱ መንገድ እንደማትሄድ እነሱን እንደማትተባበር ያመላክታል ማለት ነው። ከአዞ ስታመልጥ ከአዞ ሊበላት እሱን እንደምንም ብላ ስታመልጥ ካየች ሙሰኞች፣ አጭበርባሪዎች ከእነሱ እንደምትተርፍ እንዳትሳተች እንዲሁም ደግሞ እነሱ የሚያደርጉትን ነገር እንደማትከተል እንደምትጠላቸው ነው የሚያመላክተው። አሁን የሚቻል ያገባች ሴት ጥሬ የአዞ ስጋ ስትመገብ ከተመለከተች ይሄ ተቃዋሚዎቿንና ተፎካካሪዎቿን የማስወገድ ምልክት ነው። እነሱን እንደምታስወግድ እና በህብረተሰብ ውስጥ የተከበረ ቦታ ላይ እንደምትደርስ ያመላክታል። ግን የሚቃወሟትን የማይወዷትን፣ የማይፈልጓትን ሰዎች በሙላ መቋቋም እንደምትችል ነው። ጥሩ ህይወት ትኖራለች ከዛ በኋላ ማለት ነው። የአዞን ስጋ ስትመገብ ከተመለከተች። ባለትዳር ሴት ባለትዳር ሴት አዞን ባህልም ስትመለከት በከባሏ ጋር የተረጋጋና ሰላማዊ ህይወት ትኖራለች ማለት ነው። ለባለ ትዳር አዞን በህልም ማየት ከትዳሯ ጋር የተረጋጋ ህይወት ትኖራለች ማለት ነው። ምንም አይነት ችግር፣ ምንም አይነት አለመግባባቶች አይረብሿትም። ለባለ ትዳር አዞ ጥሩ ህልም ነው ማለት ነው። በተጨማሪም ምቹ ህይወት እና መግባባት በመካከላቸው መከባበር ይኖራል ማለት ነው። ባለትዳር አዞን በህልም ከተመለከተች ማለት ነው። አንዲት ባለትዳር ሴት አዞን በህልም አይታ ብትገለው አዞን ማለት ነው። ይህ ከባለቤቷ ጋር የተረጋጋና ሰላማዊ ህይወት እንደምትኖር የሚያሳይ ትልቅ ምልክት ነው። ከጭንቀትም ሀዘንም ምንም ነገር አይሰማትም። ምቹ ህይወት ትኖራለች ማለት ነው። ባለትዳር ሴት አዞ ስትገል ከተመለከተች ማለት ነው ባለ ትዳር ሴት ከአዞ ጋር በከባድ ጸብ አዞ ጋር ስትጣላ ስትታገል ከሱ ጋር በህልም እንደ ስትታገል ስትጣላ በህልም ካየች ይህ ምልክት ሰፊ ሲሳይ እና ብዙ ቸርነት ፈጣሪ እንደሚባርካት እንዲሁም ደግሞ አዲስ ስራ ወደ ህይወቷ እንደሚመጣ ብዙ ገንዘብ እንደምታገኝ ብዙ ከችግሮች በኋላ ተድላና ደስታ ወደ ህይወቷ እንደሚመጣ ያመላክታል። ለባለትዳር ሴት ማለት ነው። አሁን የሚችው ባለትዳር ሴት በህልም ትንሽና በጣም ጸጥታ ባለው ሀይቅ ውስጥ ትንሽ እየአዞ ጸጥ ባለ ባህር ውስጥ በህልም ካየች ይህ የሚያሳየው በህይወቷ ውስጥ እሷን የሚመለከትና ስህተት እንድትሰራ የሚፈልግ ሰው እንዳለ ስለሆነ ጥንቃቄ ማድረግ እንዳለባት ያመላክታል። እዚህ ጋር አንድ ባለትዳር ሴት በህልሟ ጸጥ ካለ ባህር ውስጥ ትንሽዬ አዞ ከውስጡ ከተመለከተች እሷ እንድትሳሳት ወደ መጥፎ ወደ ብልግና እንድትሄድ የሚጀነጅናት ወይም የሚፈልጋት ወንድ አለ ሊያሳስታት ከትዳሯ ሊያሳስታት የሚፈልግ ሰው አለ እሱን እንድትጠነቀቅ ነው የሚነግራት ለባለትዳር ሴት ማለት ነው ከባህር ውስጥ ነው ጸጥ ያለ ትንሽ አዞ ባህሩም ጸጥ ያለ አዞም እዛው ቁጭ ብሎ ካየች እንግዲህ የጀነጀነ ምን እያለ ከትዳሯ እንድትማግጥ የሚፈልግ መጥፎ እንዳለ ማለት ነው። ያን እንድትጠነቀቅ ነው እንዳሴ ካጋጠማት። እሺ፣ ያገባች ሴት በህልም ውስጥ ከአዞ ስታመልጥ ካየች ይህ የተትረፈረፈ ምግብና የተትረፈረፈ መልካምነት ወደ ባሏ እየመጣ መሆኑን ያመላክታል። ባሏ የተሻለ ስራ፣ የተሻለ ነገር፣ የተሻለ ለውጥ ያገኛ ያመጣል ማለት ነው ወደ ቤታቸው። እንግዲህ ከአዞ ስትሸሽ ካየች ባሏ ብዙ የተትረፈረፈ ነገር ያገኛል። አሁን ይቹ ባለ ትዳር በህልም አዞ ከአዞ ስትተርፍ ሊበላት ሊውጣት ከእሱ ስትተርፍ በህልም ካየች ከትልቅ ልቧ ትልቅ እንደሆነ እና በተጨማሪም ስራዋን ስራን የምትወድ እንዲሁም ደግሞ እናትነት ሚኗን በተሟላ ሁኔታ የምትወጣ በአጠቃላይ ጽድት ያለች ትዳሯን የምትወድ እናትነት ለልጆቿ ደግሞ መልካም እናት እንደሆነች እና በጣም ጠንካራ ሴት እንደሆነች ይገልጻል፣ በአጭሩ ማለት ነው። ባለትዳር ሴት በህልም አዞ ሲነክሳት ከተመለከተች ግን በህይወቷ ውስጥ የሚያጋጥሟትን ብዙ ቀውሶች እና መሰናክሎች የሚያመላክት ነው ማለት ነው፣ አዞ ሲበላት ሲነክሳት ከተመለከተች አንዲት ባለ ትዳር ሴት በህልሞ አዞ አዞ እና ሌላ አዞ እርስ በርሳቸው ሲጣሉ ሲበላሉ ሲደባደቡ ካየች ሲነካከሱ ካየች በዛም ደግሞ በጣም ከጨነቃት ወይም ደግሞ ከፈራች ማለት ነው። መሸክ ይሄ ምንድን ነው? በትከሻዋ ላይ ብዙ ኃላፊነቶች ተጭነውባታል ያንን ኃላፊነት ደግሞ መሸከም አለመቻሏን እና ብዙ የኃላፊነት ጫና እንደተሸከመች ያመላክታል ማለት ነው። አዞና አዞ ሲደባደቡ ሲነካከሱ ከተመለከተች ማለት ነው። እሺ፣ ያው ነው ተመሳሳይ ነው። ወደፊት ወደ ተከታችን ልሄድ። የባለትዳር አብዛኛው ተመሳሳይ ነው። ስታመልጥ ስትሸሽ ካየች ያው ከችግሮች ማምለጥ ነው። እሺ የተፈታች ሴት ትዳር የፈታች ሴት አዞን በህልም ስትመለከት ይህ በብዙ የማይመጥኑ በብዙ የማይመጥኑ ሰዎች እንደተከበበች እና በዚያ የህይወት ዘመን ብዙ ቀውሶች በዛን ሰዓት ማለት ነው አዞን ባለመችበት ሰዓት ብዙ ቀውሶችና ችግሮች እንደሚገጥሟት የሚያሳይ ምልክት ነው። ለተፈታች ሴት አዞ ከተመለከተች በመጥፎ ሰዎች እንደተከበበች ጥሩ ባልሆኑ ሰዎች እንደተከበበች ይገልጻል ማለት ነው። እሺ ሌላው ደግሞ አዞን ማየት በተፈታች ሴት ውስጥ በዛን ባየችበት ዘመን ባየችበት ወቅት በችግር እንደምትሰቃይና ችግሮች እንደሚያጋጥሟት ነው። እሺ የሚያማት ከሆነና አዞን በህልም ካየች ያ በሽታ የበለጠ እንደሚባባስባት ወይም ደግሞ እንደሚጠና ያመላክታል ማለት ነው። ትዳር የፈታች ሴት በህልም አዞ ሲነክሳት ካየች ይህ የቀድሞ ባሏ እሷን ለማጥላላት እና ለመጉዳት ያለውን ፍላጎት የሚያሳይ ምልክት ነው ስለሆነ መጠበቅ አለባት ማለት ነው። አዞ ሲነክሳት የተፈታች ሴት ካየች ባሏ ስሟን በመጥፎ ነገር ያነሳል፣ ስለእሷ መጥፎ ነገር ያወራል ማለት ነው። አሁን ደግሞ ለወንድ እንመልከት። አንድ ወንድ በህልም ውስጥ አዞን ካየ በህይወት ውስጥ ብዙ ችግሮች እና ጭንቀቶች እንደሚጋፈጥ ያሳያል። ይህም ለአንዳንድ ጭንቀቶች ይጋለጣል ማለት ነው። አንድ ወንድ በህልም ከአዞ ማምለጥ እንደቻለ በህልም ካየ ፍቺው መሰናክሎችን መቋቋም እንደሚችል እና ጠንካራና ደፋር ስብዕና እንዳለው ያመላክታል ማለት ነው። አንድ ያገባ ወንድ አዞን በህልም ካየ ይህ ከህይወት አጋሩ ከሚስቱ ጋር ብዙ አለመግባባቶች እና ችግሮች እንደሚፈጠሩ አመላካች ነው። ይህም በፍጥነት መፍትሄ ካልተገኘ ወደ ፍቺ ሊያመራቸው ይችላል ማለት ነው። አንድ ወንድ በህልሙ አዞን በህልሙ ከተመለከተ አንድ ወንድ በህልሙ ተቀጣሪ ሆኖ ስራ እየሰራ በህልሙ አዞን ከተመለከተ ወይም ደግሞ አዞ ሲነድፈው ከተመለከተ ይህ የሚያሳየው ስራውን ማጣት እንደሚያጣና በጭንቀት እና በስቃይ ወይም ደግሞ በእዳ መከማቸት እንደሚኖር ያመላክታል። ስራ ላይ ያሆነ ጥሩ ስራ እየሰራ ያለ ሰው በህልሙ አዞ ከነከሰው አዞ ከበላው ስራውን ማጣ እንደሚያጣና በእዳ በችግር እንደሚሰቃይ ያመላክታል ማለት ነው። ውድ ተመልካቾች እንግዲህ አንዳንድ ሰዎች አዞ ነክሶኝ፣ አዞ እንዲያርጎኝ፣ አዞን አይቼ ስትሉ ስለነበረ በአዞ ዙሪያ ዛሬ ይዤላችሁ የቀረብኩት ይሄን ይመስላል ማለት ነው። ሌላ ተጨማሪ የለም ጨርሻ አለው። በቀጣዩ ደግሞ በሌላ ህልም እንገናኛለን ማለት ነው። ስለተከታተላችሁ ከልብ አመሰግናለሁ። ደህና ቆዩ። ቻው